አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ። ውድና የተከበሯችሁ ውድ መዲወሉ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይም? ከኔ ጋር አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይም? ከኔ ጋር አልሐምዱሊላህ። እንዲሁም ክሪስቲያኖ ገኖች ሰላም ሰላም ብያለው። ሰላማችሁ ብዝት ብዝዝት ይበልለኝ። ያው ሰሞኑን አልተመቸኝም እና ጠፋ ጠፋ እያልኩ ነው ማለት ነው። እና አበረታቱኝ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። አጀማተ እንግዲህ ያው ላይክ፣ ሰብስክራይብ እያረጋችሁ ብርታታችሁን እፈልጋለሁ፣ ሀገሬ ልጆች ማለት ነው። እና ዛሬ ደግሞ መሽዊ የመልፉፍና የነጭ ሽንኩርት በሽንኩርት የሚሰራ በነገራችን ላይ ቀለል ያለ ነው። ሀቂቀትን ማለት ነው። በሽንኩርት በተለይ የሚሰራው ምንም አያስቸግርም። ወላሂ ሰርታችሁ መክሩት። በጣም ነው ደግሞ የሚጥመው ማለት ነው። በጣም ይጣፍጣል። ጣዕሙ በጣም ቆንጆ ነው ማለት ነው። እና መልፎፉም ያው እንደምታውቁት ነው። መልፎፉም ያው ትንሽ ስራው እንትን ቢልም ግን እንደ ሽንኩርቱ ደግሞ የሚያፈጥን ነገር የለም ስራ በተለይ ኩሽና ላይ ተገትረን ለምንውል ልጆች ማለት ነው። እና ቀለል ያለ ነው ራሱ የሽንኩርት ወላቸዋለሁኝ። እናንተም እየሰራችሁ ሞክሩት። ማዳሜ በተለይ በጣም ነው የምትወደው ማለት ነው። እና ይህንን እንግዲህ ያው በዚህ በረፍቱ ሰዓት ያው ቤት አይቀመጠው አይደለም ዙረት ነው እዚህ የኔ ሽንኩርት ሰርቻለሁ፣ እዚህ መልፎፍ ሰርቻለሁ፣ እንደገና ደግሞ ወረቃ ነቡን እራሱን ሰርቻለሁኝ። እና አብራችሁ ተከታተሉኝ እላችኋለሁ ውዶትዬ። የነንተታችን እንደዚያ አድርጌ ጠቅልል ያለውኝ፣ ከዛ ደግሞ መልፎፉን እጨምራለሁ። ሽንኩርቱን ያው የብቻ ነው። ሽንኩርቱ ያኔ አይችልም እንደኛ ያኔ የመላላት ባህሪ ስለሚኖረው ማለት ነው። ይሄ ግን መልፎፉን እናንትኑን መልፉፉ ብዙም እንትለ ስለማይል ያው መጀመሪያ ስለሚቀቀል መልፉፉ ማለት ነው እና ይህንን ይመስላል በጣም ነው የሚጠማው በጣም ነው ቆንጆ ከምንም በላይ ማለት ነው ሀቅቀቱን ደውለው ነው እንትን የሚሉ ማለት ነው እና አልহামዱሊላ በስራየም ደስተኛ ሆኜ ነው መሰራው ሲበሉትም ደስተኛ ሆኖ ነው የሚበሉት ማለት ነው እኔ ደግሞ ሲበላ በጣም ደስ ይለኛል ሀቅቀቱን ማለት ነው ሰርቼ ያኔ ቃው ላይ ተተመለሰ በጣም ውስጤ ይረበሻል ማለት ነው። ሲበሉልኝ ግን ደስ ይለኛል። እና ወሬ ያላብዛባችሁ ሶሶ ዝህ ቲማቲም ጅብስ አርጌ ያለሁኝ ሮማን፣ ሮማን ጅብስ ሊሞን፣ እና ያው ምልህ እና ደግሞ አንድ ፍሬ ማጅ አድርጌ ያለው ማለት ነው። እዛጋ እንደዛህ አርጌ እንትንለዋለሁኝ አለቅጥም እንትን እንዳይል ማለት ነው። ከዛ ግጥም አድርጌ አበስላለሁ። በጎንም ሳይ ይሰራሁ ነበር እና ደግሞ ይሄንን ደግሞ ፎረን ነው አህምሼ። ፎረን ይሄ በጣም ቆንጆ ነው ማለት ነው። ፎረን ላይ በጣም ቆንጆ ነው። ያን ከ ከሚጣደው እንደውም በአልሙኒየም ግጥም አድርጋችሁ ፎረን ብታስገቡት በራሱ ጊዜ ልፏሎቱ ያበስለዋል። አንደኛ ሽንኩርቱ በፊት ይጥምስለም ይበስር ማለት ነው እና ቆንጆ ነው። ስታወጡት እራሱ አይሰባበርባችሁም እንዳለ ጠቅለል እንዳለ ይወጣላችኋል ማለት ነው። እና እኔ ሶስት ስለሚፈልጉ ሶስቱን ትንሽ በርከት አድርጋለሁ ማለት ነው። ያንን ትንሽ ሶስት ሲበረክት ይወዳሉና ለዛ ነው እላችኋለሁ። ውዶች፣ ውድ ሀገሬ ልጆች ይህንን ይመስላል። እናንተም ሰርታችሁ ሞክሩት ይጥማል። ያው የሰሩት ያታክታል እንጂ ሲበሉት እኔም ለራሴ ወደዋለሁ ማለት ነው። ደስ ይለኛል። እና እናንተም ሰርታችሁ ሞክሩት። ምንድን የሚባል ነገር አለ ለበዩም ምን አይለውም ለሰሪው ማያንሰው ሰው ለበዩም ምን አይለውም የሚባለው ነገር አለ። ስለዚህ እንደዛ አርቄ ማጅ አርቄ፣ ውሃ ደግሞ መሞቅ አለበት ማለት ነው። ሞቁ ሲሆን ግን ቆንጆ ያደርገዋል። ጅብ ስራ ማለት ነው እንደዛ አድርጊያው አድርጊያለሁኝ። ኢንሻአላ እስከ መጨረሻው ተከታትላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ኢንሻአላ እኔም በቅርብ ቀን ወደ ሀገሬ እገባለሁ ብያለሁኝ እና ኢንሻአላ ወደ ሀገሬ